ሀገሪቱ ነዱ ይለን ያል የለም እኮ በቃ ሀገሪቱ እኮ የለም። በሰላም እንደቅናለን። ፊት ላይ ብረት ስካናቲ፣ በምን ጉዳይ ነው? ጻላ ነው። የኢትዮጵያ ራፕሮች ከባድ ቢፉስ ገብተዋል። እንግዲህ ዲስ ልጄ ባርጎት ነበረ። እስካ እናቲ አልመለሰም በአሁኑ ግን እስካናቲ መልሷል። በዘፈን ሳይሆን በቃላት ንግግር ለኛ ዩቲዩበሮች ደስ ይለናል። ያው እንግዲህ አሁን ቀጥተው ወደ ቪዲዮ ገብተላቸዋል። እንግዲህ ላይክ ላይክ አድርጌ ያስቀምጫችኋለሁ። እንግዲህ በጣም ብዙ ኮንትሮቨርሻል ኮንትሮቭ ታውት ብቻ ለማንኛውም በጣም ብዙ አነጋጋሪ ነገሮችን እንግዲህ ላይቫቸው ላይ እያደረግ ነበር። አይ ቲንክ አልበሙ ሊለቀቅ ስለሆነ ነው እንደዚች አይነት ወር እያወራ ያለው ከውጭ ሆነው የሚያወራው አይመቸኝም፣ እዚህ መታዋረኛ ሰር ነገ እያለ ነው። እንግዲህ ስካትናቲ ግን ያው ራፕ ላይ በጣም የማይሆን ቫይብ እያራመድሽ ነው መናገር ችሉ በግሌ ባህል አይልም ተወ ችላለ በመሀል ጥሩ ናቸው። ግን ዘፈን ላይ መሆር ብትሰሪ ጥሩ ነው ወሬ ከምታበዥ አረ ኢፌ ለሰላም እኔ መጣሁት እያለች ነው። ለምን ታነካከዋለህ እስካት፣ እና ልጄ ብና ኢፌ እኮ በጣም ብዙ ጀለስ። ስንት አይነት ትውልድ አለ እባካችሁ

ው ዳያም ጋይዝ፣ ይሄ አባባል በጣም ከባድ አባባል ነው። እናንተ ስትረዱት ይሄን አባባል በቃ እኔ አደንቃችኋለሁ ስላሉ ሰዎች ምናምን ሲል አይ ያበረታተው ነው። እስካትን እሱ ከላይ ሆኖ እያበረታተው ምናምን እያላችሁ ሊሆንሻል እያለ አይደለም ዲስ እያደረጉ ነው ልጄብን። በቃ እሱ እስካትናቲክ ከላይ ሆኖ እኔ በጣም ፌመስ ስለሆንኩኝ ምናምን ነገር በውስጥ ወይራቢ ነው የምነግራችሁ ይሄ እንዳወራው ሳይሆን። ይህ ዘይቱና ቅቤውን ለየት አድርጌ ነው ማውራላችሁ። እንግዲህ ምንድን ነው ያለው? እስካትናቲ እኔ ከላይ ነኝ፣ እስከ ልጄብ ደግሞ ገና ገና መጪ ራፐርናት ምናምን ነገር፣ እኔ ላይ ሰድቦ ድሮ ልጄብ እንደሚያወራ እኔን ሰድባችሁ ምናምን ነገር ፌመስነት አገኛችሁ እንደሚለው እስካትናቲ እንደዚያ እያለ ነው። እንግዲህ ላልገባችሁ ነው እንደዚህ ኮስተር ብዬ እያስረዳሁ ያለሁት። አንዴ ግን ለእስካት የምራንዴ ለእስካት ለእስካት ነው ዲሱን አለመመለሱ ብቻ ነው የተመቸኝ። እስካት እውነት ለመናገር በቃ ዲሷን ስክስ አድርጋ ና ያየችው እሱ ነገሩ በጣም ተመችቶኛል። ይሄ ዲስ አለመደራረጉ መሀል ገብቶ ምናምን ነገር አለ። ግን ጋይስ ለምንድን ነው ኢትዮጵያ አራበሮች ብዙ ጊዜ የሚነጋገሩት በዘፈን ነው? ወይ ደግሞ የሆነ በቃ በተናነሽ ነገር ዘፈኑ ላይ ገጠም ነጠል አድርገው አውጥተው ኦር የሆነ በተከሰተ ነገር ምናምን በአካል አይተዋወቁም። ሁሉም ዝም ብለው የፌክ በቃ የፌክ ጥላቻ ነው ያለባቸው። የተጣሉበትን ወይ ደግሞ የማታውቁት ከሆነ እንግዲህ እዚህ ጋር አስገባላችኋለሁ። እስካ ናቲ በምን ጉዳይ ነው የተጣላ ነው? ያኔ አልታወቅም ነበር ዝም ብዬ አይጂ ላይ የምጽፋቸው ነገሮች ሊኖሩ ይችላሉ። ግን እንደዚህ አልነበርም። ሁላችንም እንደምናውቀው እስካ ናቲ የሆነ ሙዚቃ ለቆ ነበር የተመታ ሙዚቃ። ሶ ያኔ እንደ አድማጭ ሰማውት ሙዚቃው አልተመቸኝም፣ ድምፁም አልተመቸኝም። ሶ አይጂ ስቶሪ ላይ ሙድ ያስኩባት ስታይልሽን ቀይረሻል፣ ይሄኛው ግን የተመታ ስታይል፣ ምንም ድምፅ አልተመቸኝ። ቤዚክሊ ቀይረው ብዬ ታጋረኩት። ማን ቢመልስ ጥሩ ነው? ኤግዛክትሊ እስካት ናቲ። የሆነ ነገር ተመላለስን፣ ከዛ ብላክ አረገ። ይታያችሁ እንግዲህ፣ የሆነ ነገር እስካት ናቲ ያለኝ አለኝ ብዬ እየሮት ስቱዲዮ ገብቼ ደስ አላረኩትም። ይሄን ነገር እስከሆነ አላቆም ነበር እሱ ሰዎች

ልጄ ብያለች ነው ዳያ ኦ ግን እነ ለመናገር ቢጣሉ እዛ ፈርዘር ምናምን አይሄዱም። እኔ በጣም እርግጠኛ ነኝ እንደተማረ ሰው ስናስብ አይሄዱም። ግን ሄዱ ቢባል እስካናቲ የምር እስካናቲ በአካል አይቼው አላውቅም። ግን ቁመቱ በጣም አጭር ነው ተብያለሁ። ልጄ ደግሞ ቁመቱ ረጅም ነው፣ ሰውነትም ፊዚካሊም ትንሽ ደንደን ያለ ሰው ልምጥጥ ነው የሚያደርግ እስካት ስታናት በቃ በስራ ስራ ጊዜ እንደቀረሽን ከዛ በኋላ ብዙ ራፖች በቃ ሃይፕ የሚያደርግ ዘፈን ብዙ አለ፣ አሪፍ ነው። ከዛ በኋላ ግን እንደ ልጅም በድሮ ስራሽ ነው እንጂ በአሁን ስራሽ ጀጅ ላረግሽ አልችልም። በአሁን በጣም ከዛሬ ስንት ዓመት በፊት ነው ያወራኸው? ይውጣና በእሱ ጀጅ ማድረግ እንችላለን። አሁን እንግዲህ የስካትናቲን እንግዲህ ፐርስፔክቲቭ ረ ካሜራ ይቲንክ ትክክል። አሁን ትክክል፣ ፐርፌክት። አሁን እንግዲህ የስካትናቲን እንግዲህ የፐርስፔክቲቭ የእሱን ያደረገውን ያወራችሁ ነገሮች ሰምተነዋል። እንግዲህ አሁን ደግሞ ልጄ እንግዲህ ቲክቶኩ ላይ የሁለት ደቂቃ ምናምን ነገር ለቆልናል። አንድ አንድ ሰው አፉ ስለሰፋ ብቻ ዝም ብሎ የሚቀደደው ነገር በጣም በጣም በጣም ነው ይገርመኝ። አይ በጣም ነው ደስ

አንተ ፌመስ እያለ ሄሪክ ሲጀመር እስካናቲ በጣም ፌመስ በጣም ቫይራል እያለች በእነ ስራ ስራ ጊዜ ምናምን ምናምን ጊዜ በጣም ቫይራል እያለች ልጅ ምን ማንም አያቆም ነበር። ልጅ ይሄን ሶስት አመት ምናምን ተዋቂ ሆኖ እስካናቲ አይ ቲንክ አምስት አመት ስድስት አመት ቻናሉ ወደ መቶ ምናምን ሺ ሰብስክራይበርስ ደርሶታል። እስካናቲ ሰላሳ ሺ ለመግባት በጣም የተጣጣረ ያለው ጋይሶች፣ በጣም ስላችሁ ሰላሳ ሺ ከገባው አልበሚ ይለቃሉ ምናምን። ልጅ አያገባውም፣ አንድ ሺም ቢሆን አያገባውም፣ ይለቃል እሱ ነገራቸው። በጣም ልዩነት አላቸው እሱ ላይ

እስካናቲ ና ልጅ አቤ ኮላቦ ቢያደረጉ አሪፍ ጥምረት አይመስላችሁም? ሲሪየስ፣ ይሄ ቢፉ ምናምን ትታችሁት የምር አንድ ላይ ቢሰሩ በጣም የሚያምርባቸው ሰዎች ይመስለኛል። አይ እስካናቲ በትክክል ወደ ራፕ ከተመለሰ ደግሞ የሆነ ትራፕ ነገር ምናምን ከሰሩ ጸብጸብ ብቻ ሳይሆን አንዳንዴም ደግሞ ጥሩ ነገር። እንደዛ ተፋልጠው ተፋክተው በቃ የታረቃሉ ቢላችሁ፣ ሰዎች ተታርቀው ኒው ዘፈን ሊያወጡ ይችላሉ። እናወጣለን ብለዋል። ዳያ ዋን ዴይ አለጀለስ እንግዲህ ወደ አዲስ አበባ መምጣት አይቀርም። አንድ ቀን ታይኛለህ። ስንት ያይ ግን ማን ነው የሚችልህን? ግን የምር ልትጣሉ ነው። የምራውን ለምሳሌ ከአየርፖርት ስምጣት ደውለለት ለስካት ምናምን ደርሻለሁ። የት ጓንሽ ምና ላይቭ ገብታችሁ ነው ኢትዮጵያ? አቤት ኢትዮጵያ። እንግዲህ ከዘፈን አልፍ ያልፋል ማለት አላስብም። እንግዲህ ተመቸኝ ምናምን ዲስ ነገር አለቅ